ከበደ የሚባል ሰው ሳጠና ሳጠና ሳጠና በኋላ ይቸግረኛል። አለ። ማነው ስምህ? ስም ከበደ ከበደ ከበደ ነው ስሙ። ምንድን ነው የሚያደርግህ? ያሰብኩት እጠፋል፣ የሰራሁት አይባረክም፣ ያቀድኩት አይባረክም። በኋላ አንተ ከበደ ላይ ያለህ ሰይጣን አይነጥላ ስል አቤት አለ። ምን ነው? ለምን ትጠራኛለህ? ለምን ያስከው ከበደ እኮ ነው ስሙ። ስለዚህ እድሉንም ጊዜውንም ዘመኑንም ብቻ ነው። ምን አባክ ካገባህ ለኝ ጭራሽ ምን አገባህ፣ ለምን ትነካኛለህ? ከስማችን ጋር ነው መከራው። ሕይወታችን ከስማችን ጋር ነው ስማችን ከግብራችን ጋር ሐሳባችን ከቋንቋችን ጋር ሳይገናኝ ተወልደናል። አባቶቻችን ብዙ መንገድ ለእንጀራ ኑሮ ሲፈልጉ በረከት አልሟላላቸው ብለው ለጓዳው ሲጨነቁ ተወለድን። ጊዜ ሳያገኙ የአምልኮት ሰዓት ሳይኖራቸው ለስማቸው ክብር በጎነት ሳይፈጽሙበት ተወለድን። የድሮዎቹ እኮ ሰንበቴ ማህበርም እየጠጡ ስማቸውን ያከብሩ ነበረ። የመቤታችን ቅድስት ድንግል ማርያም ቀን ሴቶቹ ማርያም ማርያም እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ይላሉ፣ ስሙንና ቃሉን በየዋህነት ይዘው። ዛሬ እንደዛ አይደለም። ዛሬ እንደውም የጥላቻችንን መግለጫ ነጠላት የምንቆርጥበት መተትና አስማት የምንሰራበት የሰው ቤት ጓዳ ብርጭቆ የምናይበት ማህበር እየሆነ ነው። የተቸገር ነው። ምቀኛ አይን የምናስተላልፍበት ተንኮል የበዛበት ንግግር የምንናገርበት ሆነና የመጨረሻው ዘመን ያውም ማህበር ይቋቋምና ወዲያው ይበተናል። በዛ መካከል የተወለዱ ልጆች መንፈሳዊ ክብራቸውን ስማቸውንም የሚያስቀድሱ የሚባርኩ አይሆኑም። ግራ የተጋቡ ወለፈንዴ የሆነው ጊዜያቸውና ዘመናቸውን እንደዚህ እንደኛ ሲርበተበቱ፣ በቃ በቋንቋ በዘር ተለያይተው ሲባሉ ዕድሜያቸው ያልቃል። መቃብራችንም እንኳ አላምር አለ። ይኸው ነው በቃ መቃብራችን እንኳን አላምራ። እስቲ እንግዲህ በክርስቲያኑ ሀገር በየእርሻው ይቀበራል። በቡድን በጋራ ይቀበራል። ተቆራርጦ ይቀበራል። ስሙ ሳይጠራበት የቅድስናው መደሪያ ሳይደርስ በየእርሻው ውስጥ በየጫካው ውስጥ በየወንዙ ውስጥ በየገድል ውስጥ አልፎም ጠርፎ ይኸው መቃብሬ ቀባሪ ጠፍቶ በብልዶዘር የምንቀበር ነው እኮ በብልዶዘር እንደዚህ እየተገፋ ወደ ጉድጓድ በዛ ማን ይቅበረው? ጨካኔው በዝቶ ሰው መሆናችን ቀርቶ ከአራዊት በታች አንሰን ወርደን ወርደን። ይሄ እኮ የአባቶቻችንም ኃጢአት ነው አይምሰላችሁ። አባቶች ልጆችን ወለዱ፣ ልጆች አባቶችንም አገርንም ታሪክንም የሚያጠፉ ሆኑ። በቃ ምን አላባት ልጅ ይወለዳለን። በደላችንም ጭምር ነው ገፋን። ሰውን ሰውነታችን ጠፋን። መግደል መግደል በጣም በጣም በጣም በጣም ቁጭት የተሞላበት መግደል ተጀመረ። ገለው ገለው ገለው አለመርካት፣ ጭፍጭፍ ማድረግ፣ ራሱን መጨፍጨፍ፣ ጭንቅላቱን መጨፍጨፍ፣ እግሩን መጨፍጨፍ፣ ሰብረው አድቀው አብስሰው ሰባብረው እንደው በቃ ምንም እንዳይታይ ሰው መፍጨት ሰው መፍጨት። ይሄ አያችሁ ይሄ የሚያረካም ሆነ እዚህ ዘመን ላይ ደረሰን።